ዘላለም ሂደዋል እስከሚመለስ ድረስ አዲሱ ወንድማችን ቪዲዮ በየቀኑ እንደሚሰራና እንደሚለቅላችሁ በተከታታይ ደግሞ እናንተ ውድ ተመልካቾች እስከምመጣ ድረስ ቪዲዮውን የሚለቅቀውን ቪዲዮ ላይክ ሼር በማድረግ ተባበሩኝ ብሎ ኮሜንት ስር ከታች ጽፎላችኋል እና እኔም ምንም ላረግ አልችልም። እንግዲህ አልሄደም እያላችሁ እንትን ለምትሉ ሰዎች እንግዲህ እናንተ ኢትዮጵያ ውስጥ ሲመጣ ወደ ኢትዮጵያ ሲመጣ የዛ ሰዓት ሪፖርት ወይ ፎቶ የሆነ ተነስቶ ካልተለጠፈ አናምንም ትላላችሁ አንዳንዶች። የእውነት በጣም እኮ ነው የምትገርሙ። እንግዲህ እንደዛ አይነት ፎቶ ካገኘሁ አምጥቼ ለጥፍላችኋለሁ። ከዛ ታዩት ታዩታላችሁ። ሪፖርት አየር መንገድ ላይ ምናምን የተነሳው ፎቶ አጋጣሚ እንትን ላይ ከለቀቀ አውርጄ አምጥቼ አሳያችኋለሁ፣ እንድታምኑ ማለት ነው። ምንም አለምንም እንግዲህ በሰላም ዋናው መግባት ነው የምንፈልገው። እግዚአብሔር አምላክ የሚያስበው ያስበውን እንዲሳካለት፣ እንግዲህ ሁላችሁም በጸሎታችሁ አስቡት ጀግናችንን። በቅርቡ ደግሞ ለአገሩ አብቅቶት እንግዲህ ያሰበው ተሳክቶለት ወደሚወደው ስራ እንዲመለስ እንግዲህ ምኞታችን ነው። እስከሚመጣ ድረስ ደግሞ እኛ እንደ ተመልካች እየገባን ቪዲዮዎቹን ማየት ነው እንግዲህ አዲሱ ወንድማችን በደንብ እንዲለማመድ እያለማመድ ነው ነው። ኦሬዲ ሸር ላይክ እያደረግንን እያየ ነው ነው። ቀጣይ ደግሞ እንግዲህ ከተወሰነ ጊዜ በኋላ የተራሱ ተመልሶ ወደ ስራው ይመለሳል ዘላለም። እስከዛ ድረስ ግን ሰላም ገብቻለሁ ብሏል ማለት ነው። እንግዲህ ዛሬ ይሄን ልንገራችሁ ብዬ ነው። ዛሬ ደግሞ በልውል እንግዲህ እየመጣ አንድ ጉድ የዘበኛው ጉድ እንግዲህ ሰምታችሁ ሊሆን ይችላል። ዘበኛው ባለፈው ጠፍተዋል ብያችሁ አጠፋም ብላችሁ እየተከራከራችሁ ነበርና እና እንግዲህ ዛሬ ደግሞ የራሱ ልውላችን እንግዲህ የሰራውን ቪዲዮ ዘበኛው ጠፍቶ እንደነበር እና ዛሬ ደግሞ በቁጥጥር ስር እንዳዋሉት ፍቅረኛ የተባለችው የማን ነው? የዚህ የዘበኛው ፍቅረኛ ናት። እንግዲህ ከማን እያመለጠች እንደሆነም አላውቅም። እንግዲህ እሱ ጋር ተቀጣጥራ ከዘበኛው ጋር ማለት ነው አንድ ላይ ለመገናኘት የሄዱበት እንትን ላይ እጅ ከፍንጅ የተያዙበት ከእናቱ ቤት ስትሄድ ከባል ወይም አበበ ማለት ነው። እኔ ዘበኛው ዘበኙ እያልኩላችሁ ወይ፣ አበበ ነው ስሙ። በቃ አበበ ነው ከአሁን በኋላ የምላችሁ። ለምደብኝ እኮ ነው ዘበኙ የምል እና ማለት ነው ስለሱ አልጠፋም ብላችሁ እየተከራከራችሁ የነበራችሁ ልውልጋ እንግዲህ ጠፍቶ እንደነበረ ይኸው ዛሬ በትልቁ መጥቶላችኋል። እሱን በደንብ አዳምጡ። ከዛ በኋላ አስቴር ውሸታም ነሽ ትሉኛላችሁ። እሺ፣ እኔ የሆነ ነገር የሆነ ፍንጭት ነገር ካላየው በፍጹም መጥቼ አላወራም። እውነትን ይሄ ነው። ይሄ የቀልድ ወይም ፕራንክ ወይም ምንትን አይደለም። የህይወት እንትን ነው እዚህ ጋ እየተሰራ ያለው እንደማንም ባልና ሚስቶች ፕራንክ እየተሰራሩ እንትና እንደዚህ አደረገኝ እንትና እንዲያደርገኝ ሚሉት የሚሉት እሱ ዝም ብሎ እየቀልድም እንትንም ነው። እና እዚህ ጋ ግን እነ ሉል እየሰሩ ያሉት ህይወት፣ የህይወት ነገር ነው። ስለዚህ የሚቀለድበት ነገር አይደለም ለማለት ያክል ነው። እና ዛሬ ግን ምንም አለምንም ከልውልጅ ገብቷል። እንግዲህ አበበ የሚባለው ሰውዬ ዛሬ ዋነኛው እንዲያዝ ያደረገችው ደግሞ ማናት? እንግዲህ ሚስት ወይም ፍቅረኛ የተባለችው ሴት ከሱ ጋር ተቀጣጥራ የእሱ የአበበ እናት እንግዲህ ትናንት ወዲያ ማየታችኋል ተመታ ስለ እሱ ስትናገር ሞር ደግሞ ስለ ልያ ስታወራ ነበር። እና ከልያ ጋር እንደሚተዋወቁ ልዑል እንደውም ስሟን ገና ሲገባ ሲጠራባት ሊያም ትባላለች ሲላት፣ በደንብ ታውቃታለች ይመስለኛል የአበበ እናት። እና በጣም እንትን ስት ተረብሻ ነበረ። ፊቷ ምናምን ሁሉ ነገር ቀይር ብላ ነበር በቃ ስሟን ሲጠራባት። እና እንግዲህ ይቺ ሴት ማናቸውም ቤት እያንኳኳች እንግዲህ፣ ወንጀል ያላሰራችሁ ሰው የለም እንግዲህ። ሊያ ተብዬዋ ማለት ነው እንግዲህ አበበ እንግዲህ በዚች በሊያ ምክንያት ቤተሰቦቹ ሁሉ ነው ችግር ውስጥ እየከተተ ያለው እና ዛሬ ደግሞ እንግዲህ ፍቅረኛው ከገዛ እንትኑ ካለበት ሰተት ብላ በስልክም ደውሎ እንግዲህ ልውላችን የት እንደዚህ ነ ሲለው እንግዲህ ልክ እንደንትን መስሎ ነበር ግን ምንም አለ ምንም ከልውል ሊያመጣ አይችልም መቼም ቢሆን ማለት ነው። ለማንኛውም እንግዲህ ዛሬ ተይዟል። ስለ እሱ ልነግራችሁ ነው የመጣሁት። ሞር ደግሞ ስለ ዘላለም በሰላም እንደገባ ልነግራችሁ ነው። እንግዲህ እያያችሁ ነው። እንግዲህ ሰሞኑን ስለ አቤል በጣም ብዙ መረጃዎች፣ በተለይ በዚች በቤት ሰራተኛዋ ዙሪያ በጣም ማመን እስከሚያቀታችሁ ድረስ የምትሰራቸው ስራዎች እሷ ናት ወይስ ከጀርባ ማን አለ እስከምትሉ ድረስ በእርግጥ ከጀርባ ሰው እንዳለ የሚገፋፋት ሰው እንዳለ እርግጠኛ ነኝ። እሷ ብቻ እንደዚህ አይነት ነገር ደፍራ ታደርጋለች ብዬ አላስብም። እና አሁን የመጨረሻዋ እየደረሰ ይመስለኛል። አሁን ላይ በጣም ከምላችሁ በላይ በጣም በጣም እንትን ብላለች ልጅቷ። መጨረሻዋ እንግዲህ ምን እንደሚሆን አብረን እናያለን የዚችን ጉደኛ ሴት። አሁን ይሄ ማነው ዘበኛው ወይም አበበ እንግዲህ ከተያዘ ቢያንስ ስለሷ በደንብ ያውቃል። ሁለታቸውን በደንብ ያውቃሉ። ከነገራችን ላይ እናትዬው እራሱ ይቅር ይበለኝ ና ምታቅ ይመስለኛል። ስሟ ሲጠራ በጣም ትሲር በተበቱ ነበር እና ቤታቸው ውስጥ እየመጣች ወይ የሆነ ገንዘብ የሰጠቻቸው ወይ የሆነ ብቻ አላቅላቸውም። እንግዲህ መጣራቱ ስለማይቀር ሁሉም እያጠረ ምንድነው እያደረ ምን ይደፈርሳል የሚባለው ይጠራል የሚባለው ነገር ልክ የእነዚህ ጉደኞችም ከጊዜ ጊዜ ወንጀላቸው እየተስፋፋ ነው የመጣው። አበበ እንግዲህ ንጹህ ሰው ነው ብለን ነው የምናስበው፣ ግን ከጀርባ የምናየው ነገር በአበበ ጀርባ ያለው ነገር ሁሉ ነገር ከቤቱ ከሚኖርበት ከምኑ በጣም ቅይር ብሏል በቃ። እና ይሄን ብር ደግሞ የት ሊያመጣው ይችላል? የሆነ ወንጀል ካልሰራ ይሄ ሰው ከየት ሊያመጠው ይችላል? ከዚች ከሊያ ጋር ተባብሮ እየሰራ ነው እንጂ። እሷም አንድ ቀን ልውል እጅ መግባት አይቀርም እና እንግዲህ ይህንን ምላችሁ ስለ ዘበኛው ብዙ ብዙ ነገር ገና ይሄ አሁን ከነገራችን ላይ ገና አሁን እነልውል እያንዳንዱን ሲያጣሩ ከጀርባ በጣም ብዙ ነገሮች አዳዲስ እንደውም ያላሰባችሁት እንደውም ዛሬ ፈጣሪን ያወጣው ልውል ሽውጥ እስከ መምዘዝ ድረስ የደረሱበት እንትን ነው። እና እኔ አንዳንዴ ለራሳቸው እፈራላቸዋለሁ፣ ለሕይወታቸው የሆነት እንደዚህ እኔ መኖሪያ ቤት ራሱ ባሄዱ ደስ ይለኛል፣ እውነት ለመናገር ማለት ነው የሆነ ነገር ችግር ተፈጥሮ ወይኔ ምናምን እንደዚህ ከችግር ውስጥ ገባ እንዲሆነ ምናምን ከሚሉ ራሳቸው ጥንቃቄ ማድረግ አለባቸው። እነዚህ ሰዎች እንግዲህ ሆን ብሎ ቤታቸው ውስጥ አዘጋጅተው ወጥመዳቸውን ማለት ይመጣል ብለው ስለሚያስቡ ይሆን አላውቅም። እስከ ሽውጥ እስከ ማምዘዝ ድረስ እንትን ያለችው ሴቷ ምን አይነት እንትን እንደሆነ አላቅላቸውም እኔ ከባድ ነው በጣም። ይህ ነገር መቼ እንደሚያልቅ አላውቅም፣ የእውነት ከጊዜ ጊዜ እየመጣ ያለው አዳዲስ መረጃዎች ነው። እንደ ቀልድ እንደ እንትን የተያዘው ነገር የሴዎቹ ነገር እየበዛ በየሰከንዱ የምናያቸው ነገሮች በጣም ከአይምሯችሁ በላይ ነው እና አንዳንዴ ለንሉል ራሱን የፈራላቸዋለሁ ለህይወታቸው ማለት ነው። ጥንቃቄ በጣም ያስፈልጋችኋል። ሰበኛው ተይዞ ነበር። እንዴት አመለጠ ስትሉ ነበር። እንግዲህ ከነ ልዑል ጋር እንደሆነ ሁላችሁም ታውቃላችሁ። ልዑል ይዞት ነበር ባለፈው፣ እንግዲህ ከሳምንት በፊት ነው። ከዛ ደግሞ እንግዲህ ተመልሶ ደግሞ በምን ምክንያት እንደሆነ ባላውቅም መልሶ ደግሞ ጠፋሉ። ዛሬ ደግሞ እንግዲህ ተያዘ ብለዋል። እንግዲህ ምንም እኔ ራሱ በጣም ግራ እየገባኝ ነው ወገን። ከሶስት ቀን በፊት ተገኝ ጠፋ፣ ዛሬ ደግሞ ተይዞ ተገኝቷል ብለዋል። ብቻ አላቀላቸውም። እኔ የሚያሳዝነኝ ልውል የሆነ ነገር እንዳያደርጉት መኖሪያ ቤታቸው ቤታቸው ድረስ መሄድ የለበትም። ችግር ውስጥ እንዳይገባ ብቻ ነው የምፈራው። አቤልም ከነገራችን ላይ አቤል አሁን እንደ በፊቱ አይደለም። በጣም ተረጋግተዋል። ስራውን በደንብ እየሰራ ነው ያለው፣ መረጃዎችን እየሰባስበ ነው ያለው እና ያው ሁላቸውም በተቻላቸው አቅም ብዙ ነገር እየተፈጠረ ነው። በትንሽ ቀን ብዙ ለውጥ እያመጡ ነው። ይቺ ሊያ የተባለችው ሴት እንግዲህ ካለችበት ከተቀበረችበት ጉድጓድ ውስጥ ቆፍሮ እንግዲህ ለማውጣት እንግዲህ አሁን ላይ ቀኑ እየደረሰ ይመስለኛል። መጨረሻ ምን እንደሚሆን አብረን እናያለን። አዛብሯታል ልጅቷ በጣም በጣም ከምላችሁ ከምታስቧት በላይ ናት። ሊያ የተባለች ሴት እንደዚህ እንዳለባበሷ እንደምኑ አይደለችም። በጣም ወንበዴ የሆነ የሴት ወንበዴ እንኳን የወንድ ወንበዴ ሲሻላ፣ የሴት ደግሞ በጣም የከፋ ነው የሆነት የፈለገው ብር ቢከፈላት የፈለገው እንትን ቢል ሰው ሰርቶ ማግኘት ሲችል በሰው ህይወት ላይ እየቀለዱ እየነገዱ። የዚች የሊያ ወንጀልማ የከፋ ነው። በጣም ህፃናቶች በእሷ ዙሪያ ውስጥ ስንት ሰዎች እያሳተፈች እንዳለ አቃችኋል። ስንት ሰው በእሷ ምክንያት ወደ ማይወዱት በግዴታ በገንዘብ ተደልለው እየገቡ ህይወታቸውን እያበላሸች ነው። እዚህ ጀርባም እሱም ይሄ ዘበኛው ምን አያውቅም ምናምን የምትሉ ሰዎች ሞኛ ትሆኑ። በደንብ ያውቃል። እሱ ራሱ ብር ተከፍሎታል። ከእሷ ጋር በደንብ ነው እንትን የሚሉት። አይደለም አበበ ይቅርና የአበበ ወንድም ራሱ ከዚህ ወንጀል ውስጥ አለበት። እያንዳንዱን የሚሰሩትን በየት በተጠንቀቅ ነው። ሰባት ዘጠኝ ወር ሙሉ የፈጀባቸው አንድ ሰው ለማጥመድ ምን ያክል ብር ቢከፈላቸው ነው። እሷም አስባበት አቅዳበት ወንጀልም እንደሆነ እያወቀች የሆነ ችግር ቢፈጠርም እቋቋም አለው ብላ አምናበት ነው የገባችው። እና አሁን ላይ እነ ልዑል ቢያሳድዷት ምን ብሏት፣ እሷ ደንታዋ አይደለም። እሷ ካለችበት ቁጭ ብላ አለሟን እየቀጨች ነው። እዬ እዚህ ጋር እየተሯሯጡ እየደከሙ ያሉት እነ ልዑል እና አቤል ናቸው። እና መጨረሻዋን ያሳየን ብቻ የእውነት እሷ ልጅ ተይዛ መጨረሻዋን ያሳየኝ። ሰው ጭካኝ ነው። የሆነ ሰው በጣም መረብስማ ብስማ ስቃይ ነው። ምን አይነት ስንት እንደሆነ አላቀላቸውም። መጨረሻቸውን ያሳየን ብቻ የአቤል ነፃ ወጣ የሚባልበትን ቀን ብቻ ያሳየን እንጂ። በዚህ ስራ የሚሳተፉ የሚሰሩ ወንጀለኞች ጉዳቸው በጣም እኛ እንደምንገምታቸው እንደምናስባቸው አይደለም። እነሱ በጣም ተደራጅተውበት የመጡት ስራ ነው፣ ይሄ ስራ የሚሰሩት ስራ አሁን ላይ የሚሰሩት በጣም በደንብ ጥንቃቄ ያደረጉበት እንትን ነው። እና አቤልን በተቻለው አቅም በደንብ እንትን ማለት አለበት። አቤል ራሱ የሆነ ስልክ ሲደወል ምን ሲል በጣም የምፈራለት ለሱ ነው። አይታችሁ ከሆነ የሆነ እንትንም ሲሄድ ዝም ብሎ ዘው ብሎ ነው እንትን የሚለውና ለራሳቸው ምንም ጥንቃቄ አያደርጉም። ምንም አቤል በል ዘላለም በል ማነው ልውል በል ምንም ለራሳቸው እንትን አይሉም። ለምንደሆነ አላውቅም። በስማም እኛ ኮሜንት ኮሜንት የምንጽፈው ቪዲዮቸውን የምናየው ሰዎች እንደምንጨነቀው እነሱ ለራሳቸው ፍጹም አይጨነቁም። ምን ይፈጠራል፣ ምን እንትን ይላል ምናምን የሚለው በፍጹም እንትን አይለው እና አንዳንድ ጊዜ ሰዎች የሚሰሩ የምናየውን የምንሰማውን ነገር ለማየት ለማመን እራሱ የሚከብደን እንትን ነው እና እግዚአብሔር ብቻ ይጠብቃቸው ይጠብቃቸው እንጂ በጣም ከባድ ነው። ይቺ ሊያ ካልተያዘች በጣም ለሁላቸውም አደጋ የሆነች ሴት ናት። እነሱን የሚከታተል እየቀጠሩ እነሱ ወሬዲ በየቪዲዮ በየቀኑ ስለሚለቀቅ እያዩ መረጃዎችን እየሸሹ ምንም በቃ እንዴት አድርገው ይቺን ሴት እጃቸው ውስጥ እንደሚያስገባት አላቅም ብቻ ፈጣሪ ያግዛቸው። ለማንኛውም ዛሬ እንግዲህ የመጣሁት ይህንን ካልኳችሁ፣ ዋነኛው ግን ስለ ዘላለም በሰላም መግባት ለመናገር ነው የመጣሁት። እንግዲህ ሁላችሁም የዘላለም እንግዲህ ማነው የሚሰራው ምናምን የምትሉት የአዲስ የመጣው ወንድማችን የእሱን ድምፅ አስገባላችኋለሁ መግቢያ ላይ፣ እሱ ነው አይደለም እያላችሁ የምትወዛገቡ ሰዎች በደንብ ቪዲዮውን እንድታዩልኝ እጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሮ አዲስ ከሆናችሁ ደም ሰብስክራይብ ባርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልኩኝ ሁላችሁንም ለምታበረታቱኝ ከልብ ነው ማመሰግነው። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።